ሰላም እንዲናችሁ ብያላችሁ በትል ነገር ሰላም ነው። አሸና አሸና እንዲላችሁ ሞኝላችሁ አለ ቤተሰቦች ስትገቡ ገቡ እንደ ልማዳችን ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሎ ለዚህም አመሰግናች አለ ዘር ለሚዛናችሁ ይዘን መጣነ የጌታቸውን እጣ ፈንታ የመጨረሻውን እጣ ፈንታ ነው። እንግዲህ ከዛ በፊት ግን በትናንትናው ነት ለመጀመሪያ ጊዜ ነው መሬቶ ሲንቀጠቀጥ። ማታ የጎረመኝ አስዶን ግጠኛለሁ ሶፋ ሁሉ እንዲንዲ ወርብድርብድርብድ ሲል በጣም ነው የጎረመኝ እኔ እስከ ዛሬ ድረስ ሲወራ የነ ሙሴ ሶሎሞን የነ ብርክኒስ ዜና ሶማሊያ እንጂ እኔ ገጥመኝ አያውቅም ነበር ትናንትናው ግን የሶስት ሰዓት ከ አምሳ ደቂቃ ላይ በጣም ነው የተርበደበደው ሲያንሳት ነው መሬቷ እንደኛ ኃጢአት እንደኛ መሳከር እንደኛ እብደት አንድ ጊዜ በዘር አንድ ጊዜ በሃይማኖት ካልተወራረድን ካልተጨፋጨፈን ስንል መሬቷ እንደ ክንፍ አውጥታ አለመብረራ አሁን አረጋይ ክንፍ አውጥታ አለመብረራ የሶዶም እንደ ውሃ እንዱጭ ቃየሮ ገጠን ለመሄድ የምንፈልግ አውሬ ሰዎች ያለንበት አገር ላይ እውነት መሬቷ ራሷ መቻለ ይጎርመኛል። ከዚህ በፊት ተናግሬ ነበር። መሬቱ ሲንቆጠቆጥ የመሬቱ ባለቤቶች ይሄ መሬተኛ ነው እያላችው የምትተራረዱ የምትጨፋጨፉ የመሬቱ ባለቤቶች፣ እስቲ መሬቱን መክራችን ቤት ተቆጠታቸ አስታክሱልን፣ አትንቆጥቆጥ ብዬ ነበር። አልቻላቸው መሬቱም የእናንተም አይደለም ማለት ነው። በቃ መሬትን ተቆጠታቸው፣ ተይ አትንቆጥቆጭ ብላቸው ማቆም ካልቻላቸው መሬቱ የእናንተ አይደሉም ማለት ነው። የመሬቱ ባለቤት ማን እንደሆነ አውቀናል ማለት ነው። እና ውጡ ከዚህ መሬት ሂድ። ይሄ የአባታችን የአጎታችን፣ የአያታችን፣ የቁድመ አያታችን ያላቸ ሰው ስታስጨንቁ፣ ስታሰድዱ፣ ስትጎል፣ ስትጎርፍ እየነበራቸው ሰዎች አብራችን፣ ከእኛ ጋ የተንቀጠቀጣችት ወይስ እናንተን አልነካችም? አይደል፣ አልነካችም አሉ እናንተን። መሬቷ እናንተን ፎርታ ሳትንቆጠቆጣሉ፣ ጸጥ ብላ ነው ያደረች። እናንተ ሶፈር አለ። ደስ ይላል። በጣም ጎበዝ ናቸው። መሬት ነው ተቆጥታቸው መታሳደረ እና እውነቱ ሁሉ መናገር፣ አንዳንድ የቆጭ እየሳስበ የእግዚአብሔር ሰይፍ በእኛ ላይ ሲነሳ እኛ ሳናውቅ መሬቱ አውቆት ፈርቶ ተንቆጠቆጠ። እንዴ ላለ ምክንያትን አየ። የምስኪኖች እንባ ሲፈስ እግዚአብሔር በዝፋኑ ያለ አይገርምም። ባለ ፎቁንም ባለ ጎጆንም ምስኪን ሁሉንም

እንዶ ቂጣ እንደዚህ እየተጎለባበጠች አለማረር ራሰ የእግዚአብሔር በጎነት ቸርነት ይዘ ነው እና ይጎርመኛል። ሌላ ዓለም ላይ መሬት ከተንቆጠቀጠ ፎቁም ህንፃውም ዱርምስምስ ወጥቶ ብዙ ውድመት ያመጣል። እኛ ግን እግዚአብሔር መክሮ ቆጥቶ ተቆጥቶ አስፈራርቶ ሊመልሰ ሊመክረ ነበረ እንጂ ስድስት ወር ሙሉ መሬት እየተንቆጠቀጠ የሰው ልጅ ሳይሞት ህንፃ ሳይደረመስ ለዞም በእኛ የእኛ አገር ህንፃ ለዞም የእኛ አገር ከእንዲሆ የምታቁት ነገር እና ግን እግዚአብሔር መክሮ ሊሞልሰን በቸርነቱ በፍቅሮ እያባበለን ይመስለኛል። የሆነ ሆኖ አሁንም እሱ ይታረቀን። በሰውም በእግዚአብሔርም ቁጣማ በጣም ብዙ ነገር ይጠፋ ነበርና አሁንም እሱ ይጠብቀን። ወደ ዋና ርዕሳችን ስንዘር እንግዲህ ጌቸው እጣ ፈንታው መባረር ነው። በቃ ሎቅ ይሄ ጨዋታው ሳይጀመር ስሌት የታወቀ ነገር ጎና ጨዋታው ሳይጀመር ጌቸው መሸነፍ ነጡብ መጣል የታወቀው ነገር ነው። ምክንያቱም አንደኛ ጌቸ ከነዚህ ጫካ ከነበረ ሰዎች ጋር አስተሳሰቡ አብሮ ሊሄድ የሚችል አይደለም። ሰው ጭንቅ ያለ እውነቱን ለመናገር ኢትዮጵያ ውስጥ ፖለቲካን በብስለት ከሚያውቁ ነገር ግን በሴራ ከተጠመዱ በሴራ ከተጠመዱ ሰዎች ውስጥ አንደኛው ጌቸ የሴራ ፖለቲካ ውስጥ ገብቶ ተነክሯል። ስለዚህ እውቀቱም ቢኖረው የተሻለ ሀሳብ ማመንጨት ቢችልም የነበረበት ቦታ ለዛ አይጋብዘም። አንደኛ የህወሀትን ፍትፍት በልቷል። የህወሀትን ፍትፍት በልቶ ሰው ጤናማ ሊሆን አይችልም። የሆነ መስተፋቅሩ ያለው ነው። ጭንቅላት ከራስ ጋር እንዳትሆን የሚያደርግ ሁለት ልብ የሚያደርግ ብኩንኩን የሚያደርግ ነው የህወሀት ፍትፍት፣ እና ይሄ ፍትፍት የበላ ጌቸው ነፃ ይሆናል ተብሎ አይታሰብም። አንድ ሁለት፣ ደግሞ ህወሀት ለሐምሳ ዓመት የሴራ ፖለቲካ ውስጥ የነበረ ስለሆነ ምናልባት ጌቸው ሌላኛው ያልታወቀ የህወሓት ክንፍ ሊሆን ይችላል። አብረ የነበረው ታደሰ ሰው ወረደ ፕሬዚዳንት ሊሆን የሚችልበት እድል እንዳለ እየተሰማ፣ ስለዚህ ጊዜያዊ መስተዳደር ውስጥ የነበረው ታደሰ ወረደ ከፌዴራል መንግስቱ መረጃ ሲጦባ ነበር ማለት ሲሶማ ነበር ማለት ነው። ስለዚህ በደንብ የመንግስቱን የልብ ተርታ በደንብ አድምጠው፣ ግራና ቀኙን አድምጠው፣ በኤርትራ በኩል ያለውን ነገር አስታክሰው ባካቸኛ ከዚህ ስንዋጋ እናንተ ከኋላ እንዳትወጉን አደራ ብለው ሂደው ጉልበት ስመው እግር ተለማምጠው እግር ልሰው ይሞት ይመስለኛል። ስለዚህ ህወሓት በሴራ ፖለቲካ ጥርሱ እየኖቀለ ማንም ማንም ኢትዮጵያ ውስጥ አይደርሱም። ነገር መጥፈነት የሴራ ፖለቲካ መጨረሻ አንተ ላይ ነው የሚሆነው። ራስ ላይ ይናድና ያጠፋል። አበቃ። ስለዚህ ህወሓት ብዙ ጊዜ ራስ ላይ ተንዶ ብዙዎችን አጥፍታል። አሁን የቆሩ በጣም ጥቂቶች ናቸው። እነሱንም ያጠፋቸዋል ራሳቸው እና ጌቾ እኔ አሁን መፈራ ምንድን ነው? ጌቾን አምነው በጊዜያዊ መስተዳደር ውስጥ ከቀበሌ ከታችኛው ቀበሌ እስከ ከፍተኛ የከተማ አስተዳደር ውስጥ የነበሩ ህወሓትን አምነው ማነው ጌቸን አምነው ጊዜያዊ መስተዳደሩን አምነው የትግራይ ህዝብ ጦርነት ይበቃል፣ መሞት ይበቃል ይህ ሁሉ ነገር ይበቃናል ብለው ራሳቸውን አሳልፈው የሰጡ ሰዎች በዚህ ህወሓትና ጌቾ በገቡበት ግብግብ ውስጥ ደማቸው እንዳይፈት እንዳይፈስ ከዚህ በፊት ኢንጂነር ማን ነው ታስታውሰ እንደሆነ መከላከያ ትግራይ በገባ ጊዜ አርደው ቆራርጠው ቆራርጠው ነው የጣሉት ሰውየው። ኢንጂነሮችን ከቶማ አስተዳደሮችን እስከ ቀበሌ ድረስ የነበረውን መዋቅር ላይ ያደረሱትን ዘግናኝ ነገር ታውቁታላችሁ። ያ ነገር እንዳይደጎምን አሁንም መፈራ ያለው ጌቾ በእውነቱ ችሎ እነዚህን ሰዎች ይሞግታል፣ ይኮራከራል አልልም ወይ እንደ ሎደተ እያለው ልቤን ቆረጠኝ፣ ሆዴን ጎዘጎዘኝ፣ ራሴን ቁርጥማት አመመኝ ሊሉ ይችላል። ስለዚህ ጌቾ በእውነቱ ይህን ነገር አይወጣውም። መሀል ላይ ግን ምስኪኖችን ያስገድላል። በእርግጠኝነት ወጥቶ ለማይወጣው አሸንፈው ለማያሸንፈው እሱን አምነው ለትግራይ ህዝብ የተሟገቱ ከፊት የቆሙትን ምስኪን ወጣቶች ግን ያለምንም ሮራ የዋት ታውቃላችሁ ሰሞኑን በሙሉ አፍሰው እያልኳቸው ነበር። በሙሉ አፍሰው እስር ቤት ያስገባለሁ እያቸዋለሁ። አፍሰው እስር ቤት አስገብተዋል። ከዛ ውስጥ የተወሰኑትን እያጣራህ ህወሓት ይጎላቸዋል። ጫካ ላይ ነው የሚጥል፣ ለጁብ ነው የሚሰጥ። እና ይሄ ትክክል አይደለም። ማትወጣው ከሆነ ለምንጆ ማርቀው መጀመሪያ አቋም የለውም። መጀመሪያም ጌቸ እንደሚታወቀው የህዋት ውስጥ ወደኋላ ኋላ ነው የገባው። ከፍተኛ የሆነ የኮሚኒኬሽን ስኪል አለው። በጣም ተናግሮ ማሳመን የሚችል አይነት ሰው ነው። ፖለቲካን በቀላሉ መረዳት የሚችል ነው። ነገር ግን የተረዳውን ፖለቲካ ለአሻጥር ነው የሚጠቀመው፣ ልክ እንደነ ጃር፣ ልክ እንደነ ሉደተ፣ ልክ እንደሌለች አንዳንድ ኢትዮጵያ ውስጥ ያሉ ፖለቲከኞች ያውቃሉ። ብዙ ፖለቲከኞች መነሻውንም መድረሻውንም ያውቁታል ነገር ግን ግማሾቹ ለሆዳቸው የተንበረከኩ ለሆዳቸው ያደሩ ናቸው ግማሾቹ ለሴራ ፖለቲካ የተጓለጡ ናቸው አብዛኞቹ ሆዳደሮች ናቸው እና አውቋበዶች ናቸው አውቋበድና ሆዳደር ፖለቲከኞች ኢትዮጵያ ውስጥ ይወሳል አይረዱም ይረዳል ጎርማል እያንዳንዱ ሀሁ የቆመሰ ፖለቲከኛ ኢትዮጵያ ውስጥ ጉዳዩ ነገሮች የት ሊደርስ እንደሚችሉ ምን ያክል ዋጋ ላይ ያስከፍለ እንደሚችሉ ጠንቅቀው ነው የሚረዱት ግን አቋበደች እና ሆዳደረች ናቸው። እና ጌታቸው እነዚህን ምስኪን ወጣቶች፣ የትግራይ ህዝብ ከሞት ከሌላ ዙር ጦርነት እንታደጋለን ብለው በጊዜያዊ መስተዳድር ውስጥ ከቀበሌ እስከ ወረዳ ቢያንስ በሞት ሺህ የሚቆጠሩ ሰዎች ችግር ውስጥ ገብተዋል። ከእነዚያ ውስጥ ቢያንስ አስር ሺዎችን ህዋት ይገላል። እርግጠኛ ሆኜ መነግራቸው እርግጠኛ ሆኜ ለምን ከልባቸው አምርረው ጠልተው ህወሃትን ከልባቸው ለምን ከየጎረቤታቸው ብዙ ሰው ሞታል፣ ብዙ ሰው ሬሳ እንኳን እናት አባት ያላገኝ አለ። በሰሜን ጦርነት ብዙ ዋጋ ተከፍሏል። ይሄን ያመኑበት፣ ይሄን በቆራጥነት ሊፋለሙ የተነሱ ሰዎች አሉ። ጌች ይሄን ነገር መወጣት ይችላሉ። እኔ ጌች መጠጣት ላይ ችግር የለብኝ። ሞጠጥ ያለነ የነበረ ነው። እነዚህ ዶም ጠጭ ከሆኑ ጀኔራሎች ጋር ግን የሚያደርገው ግብግብ ይወጣል ወይ ነው። ስብዕናው ይፈቅዱለታል? ችሎታውስ አለው ብቃትስ አለው የሚለው ነገር ያጠራጥርኛል። ምናልባት እንዳልካቸው ጌቾ ከዚህ በኋላ ወደ ትግራይ የሚመለስ አይደሉም። ወደ አውሮፓ ይሄዳል። ሴራ ውስጥ ካለ በአውሮፓ የህወሓት ሚሊዮን ዶላር ይሰጣል። በዛ የተሻለ ኖሮ እንዲደረግ ይደረጋል። ካልሆነ ደግሞ አዲስ አበባ የተወሰነ ጊዜ ሊቆይ ይችላል። የሆነ ሆኖ ግራና ቀኙ በጣም በሴራ የተወጠረ ስለሆነ ህወሓትን ማመን በጣም ከባድ ነገር ነው። ሚዲያ ላይ የሚሳለቁት ድራማ ሊሆን ይችላል። የሚሰዳደጉትም ድራማ ሊሆን ይችላል። ብዙ ውስብስብ ነገሮች አሉት። የሆነ ሆኖ ዙሪያን ያለ ህዝብ ተጠንቆቅ። አሁን ስለ ህዋት ድራማ ስለ ህዋት ሴራ ስለ ህዋት አሻጥርኛ ልንትነትን አይደሉም ዋና ዓላማችን። ዙሪያን ያለ ህዝብ ግን በተጠንቆቅ መቆም አለበት። በጣም በተጠንቀቅ በጣም በከፍተኛ ተጠንቀቅ። ምክንያቱም ይህ ሁሉ ግብግብ ያለ ምክንያት አይደለም። ይሄ ሁሉ ድራማ ያለ ምክንያት አይደለም። የሚፈልጉት መሬት ነው። መሬት ያለው በአማራ ህዝብ ነው። አማራን ህዝብ ይወጋሉ አራት ለጥ። ስለዚህ በተጠንቀቅ መቆም አለባቸው። ምናልባት እንዳልኳችሁ ኤርትራን እጉር ስመውም ቢሆን ጉልበት ስመውም ቢሆን ለጊዜው ሊያስታግሱ ይችላሉ። ካልሆነ ደግሞ እንደተባለው የራሳቸውን ፖለቲካ ሊያስፈጽምላቸው የሚችለውን ማንኛውን መንገድ ሊጠቀም ይችላል። ይህን ጥንቃቄ መደረግ አለበት። ሀሳብ ነው ሀሳብ። ሲሞቻችን ላይክ አርገ ሼር አርገ ወዳቻ አለው። ፒስ